ስለስተኛ አድማሽ ተመልካቾቻችን በመላው ዓለም የምትገኙ የጽናት ሚዲያ ቤተሰቦች እንደመቆያቸው እንደምናመሻቸው በያሉበት ሰላምታችን እና እናቀርባለን አሁን በሰበር ዜናዎች እየወጡ ነው በሀገር ቤት ውስጥ እንግዲህ በተለይ የአማራ ፋኖ ሰሞኑ ሲያደርጉት የነበረው ምክክልና ወደ አንድ ይመጣሉ የሚባለው ነገር በስፋት ሲነገር ነበረ አሁን ከመሸ የተሰማው ሰበር ዜናዎቹ እንደሚያሳዩት የአማራ ፋኖ ብሔራዊ ኃይል ወይም አማራ ፋኖ ናሽናል ፎርስ የሚል ተቋም እንዳመጡ እና በዚህ ተቋም ውስጥ 13 ሰዎች ያሉት ሴንትራል ኮማንድ ያለው ተጠሪነቱ ለዚህ ኮማንድ የሆነ ተቋም ፈጥሯል። እንግዲህ በሂደት አንዳንድ የአመራር ምድቦች እና በዋናነት የስራ ድልድሎችንም እንደሚያሳውቁ በመግለጫቸው አሳውቀዋል። የተለያዩ መልእክቶችንም ደጋፊዎች እና ለሚመለከተው ያለም አቀፉ ማህበረሰብ ለትግሉም ጓዶች አጠቃላይ መልእክቶችን አስተላልፈዋል። እንግዲህ ዝርዝር መልክቱን ሳንገባበት በዋናነት ይሄ ዜና ከመሻ የወጣ ዜና ነው። መግለጫውም አሁን የደረሰ ዜና ስለሆነ እሱም ወደ እናንተ እናምጣ ብለን ነው። ይሄ በአንድ በኩል በጣም ጥሩ ነው። በሌላ በኩል ደግሞ አንዳንድ ኮመንቶችም አሉ። በተለይ ሰሞኑን አንድነት ይፈጠራል ተብሎ መስፋት ሲነገር የነበረው አንዳንድ ወሬዎች በተወሰነ መልኩ ብዥታ የሚፈጥሩ ነገሮች ቢሰሙም ይህንን ለማጥራት ዛሬ የመጡበት መንገድ በጣም ጥሩ ነው። በተለይ የጋራ መተማመንና የጋራ አንድነት ለመፍጠር በዚህ ሁኔታ ውስጥ መሄዱ ጥሩ ነው። ግን በዋናነት የሚያስፈልገው አማራው ተቋም መፍጠር ነው። እኔ አሁን ደጋግሜ ነው ነገራቸው አማራው ባለፈው ሀምሳ ዓመታት ውስጥ ተበደለ ብለን የበደል ዜና ነው ስንሰራ የነበረ ስንጮ የነበረ በተለይ ደግሞ እኛም በደረስንበት ትውልድ ውስጥ ባለፉት ሰላሳ ዓመታት የአማራን ጩኸት የአማራን ሞት፣ የአማራን ስቃይ፣ ስደት፣ መፈናቀል፣ አገር አልባ መሆን በስፋት ስንጮው ቆይተ ነው። ግን በስፋት መጮው ብቻ አይደለም። አሁን የአማራን ለማዳን ተብልን ደግሞ የህልውና የሰርቫይቨር ጥያቄ የተያዘ የትጥቅ ትግል ሁሉ የተጨምሩ። ስለዚህ ዋናው ማሰብ ያለብን ምንድን ነው። ይህን ሁሉ አመት አማራው እንዴት አንድ ተቋም መፍጠር አልቻለም? ለምንድን ነው? በጣም አንድ ጠንካራ ተቋም ቢፈጠር ያልቻለበት ምክንያቱም ኮዙስ ምንድን ነው? ምክንያቱም የሚታገልለት ሀሳቦች እያለው የሚታገልለት መሪ አጀንዳ እያለው መሪ ድርጅት ግን ማጣቱ ለምንድነው እንደሆነ የሚለው በጣም የሚያስቆጭ ነው፣ እኔ በግሌ ማለት ነው። እና በዛ ጉዳይ ላይ ምናልባት በዚህ ትግል ውስጥ ያላችሁ ወንድሞች ሁሉ መሪ ያላችሁ ወንድሞች ሁሉ ይሄ ቁስል የእናንተን ቁስል እንደሆነ ይገባል። ስለዚህ ሁልጊዜ መታሰብ አለበት ብዬ የማስበው ምንድነው፣ ተቋም መፍጠር ያስፈልጋል። አሁን የሄዳችሁበት መንገድ ጥሩ ነው። ወደፊት ግን በሂደት ተቋም የግድ ያስፈልገዋል። በሴንትራል ኮማንድ ብቻ በሚታጠር ተቋም አይደለም። እያንዳንዱ ስራ ተሰቶት ሊሰራ የሚችል ተጠያቂነት ያለበት ዲሲፕሊን ያለው መሪያ ያለው እያንዳንዱ ነገሮች ላይ ምክንያታዊ ሆነ ነገ ጠዋት ሀገር ተቀብሎ መምራት የሚችል ስብስብ መፍጠር መቻል አለባቸው። ለዛ ደግሞ በተቋም መገለጫው ተቋም ኃላፊነት ለገጠዋት ትልቅ ኃላፊነት ለመያዝ አሁን ተቋምን ማለማመድ እና በተቋም ውስጥ ማሳየት የግድ ያስፈልጋል እና በዛ መልኩ ብታወጡ ነው ብዬ ያስባለሁ። ብዙ ነገሮች አሉ በተቋም ውስጥ ሊሰሩ የሚችሉ ነገሮች። ስለዚህ እኔ በተወሰነ መልኩ ደስታም አለው ግን ተቋም ደግሞ አለመፍጠሮችን ደሞ እስካሁን ደግሞ ያንገበገበኛል ይመስለኛል። ስለዚህ ጥሩ ጅምር ነው፣ ግን ተቋም ለመፍጠር ከምንም በላይ የአማራ ሕዝብ ያለበትን አደጋ የህይወት መስዋዕትነት በዚህ ትግል ውስጥ ወጥተው ሰማት የሆኑ ወንድሞች እህቶች፣ በየቀኑ በትሮን የሚደበደበው ንጹሐን ሲቪሊያን በሁሉም አቅጣጫ፣ በአራቱም አውራጃ ውስጥ ያለ ንጹሐን በየቀኑ የሚጨፈጨፍ ስለዚህ ይሄ ሁሉ ሊያሳስብ ይገባል ማለት ነው። ስለዚህ እያንዳንዱ ሰው መሸነፍ ያለበት ምንድነው ለዚህ ህዝብ ነው። ይሄን ህዝብ ነጻ ማውጣት አለብን ያላችሁ ሰዎች የታሪክ ኃላፊነት አለባቸው። ስለዚህ ያ የታሪክ ኃላፊነት ደግሞ እጃችሁ ላይ የሚገለጠው ደግሞ ለህዝቡ እውነተኛ አገልጋይ ሆናችሁ ስታዩ፣ ለህዝብ እውነተኛ አገልጋይ መሆናችሁ የሚታየው ደግሞ ቅደም እንዳባቸው ነው፣ በድርጅት ነው፣ በተቋም በተቋም ተቋም ደግሞ መሪዎች አሉት ቀይ መስመሮች አሉት እነዛ ቀይ መስመሮች ደግሞ የአማራ ህዝብ የማዕዘን ራስ ናቸው እነዛ ቀይ መስመር የማዕዘን ራሶች ደግሞ አንድነቱ ስለዚህ አንድነቱን ምንጊዜ እያሰባቸው ምንጊዜ አንድነቱን እያሰባቸው የሚደረግ ትግል ላይ ሁሉ ከአማራ በታችን ነው የእኔ ጥያቄ ከህዝቡ በታችን ነው ብለን ማሰባቸ ስለዚህ ህዝባችን ማስቀደም ነው ያለብን የብዙሃኑ ስሜት ማስቀደም ነው ያለብን እና በዛ መንፈስ ሁል ጊዜ ካሰባችሁ እኔ ማንኛውም ነገር ወጥታችሁም ገብታችሁ፣ ግዳጅ ቀጠና ገባችሁ፣ ተቀመጣችሁ፣ ተነሳችሁ፣ ሁል ጊዜ የህዝቡን ጥያቄ ይህን ህዝብ ከዚህ አደጋ ከዚህ ችግር እናወጣዋለን ብላችሁ እስከ አሰባችሁ ድረስ ተፈጻሚ ታገቡታላችሁ። ሁሉ ነገር ቀላል ስለሆነ እና በዛ መንፈስ መታየት አለበት። እርግጥ ነው ድርጅት ያለ መሪ አይሞክርም። ስለዚህ መሪ ደግሞ የግድ ያስፈልግ በቡድን አይመሩ ተቋም የቡድን ቲም ጥሩ ማዕከላዊነት መኖሩ ጥሩ ነው። አስፈፃሚ አካል ደግሞ ሊኖሩ ይገባል፣ የግድ ነው። ካለበዛ ምንድን ነው የሚሆነው? የሀሳብ መደበላለቆች ይፈጠራሉ። ያለመስማማቶች ይፈጠራሉ። ንትርኮች ሊፈጠሩ ይችላሉ። ስለዚህ ወሳኝ አካል ሊፈጠር ይገባል ማለት ነው። የግድ አንገት ያስፈልገዋል ማለት ነው። ከአንገት በላይ ወገብ አያስፈልግም፣ ወገቡ ወሳኝ ግን፣ መሪው ደግሞ ዋናው ደግሞ በጣም ወሳኝ አጀንዳውን የሚወስነው እያንዳንዱ ጉዳይ ላይ በጣም አስቸኳይ ነገሮች አሉ። ለምሳሌ ይሄ ሴንትራል ኮማንዶ አንዳንድ ጊዜ ወደዛ ሊሄድ የማይችል አጣዳፊ ነገሮች እንኳን ቢፈጠሩ እነዛን ነገሮች ሊወስን የሚችል በፍጥነት መሪው ነው። ስለዚህ መሪ የግድ ያስፈልገዋል። መሪው ደግሞ አስፈጻሚ ነገር እና በዛ መልኩ ምንት ማለት ነው፣ ፖለቲካል ካውንስል መፈጠር ይቻሉ፣ ራሱ የፖለቲካ ምክር ቤት፣ የሚኒተሪ ካውንስል ወታደራዊ ምክር ቤት፣ ራሱ ሴንትራል ኮማንድ ይኖረዋል። በዛ ደረጃ ቢታሰብ ማለት ነው። እያንዳንዷን ነገር የስልጣንና መምሪያ፣ የሎጂስቲክ መምሪያ የራሱን የሆነ ኮማንድ ራሱን የሆነ ማዕከላዊ ኮማንድ እየፈጠረ ግን ተጠሪነቱ ግን ለማዕከላዊ ኮማንዱ ለመሪው የሆነ ፒራሚድ የሆነ አይነት ተቋም ቢሰራ ከላይ ወደ ታች፣ ከታች ወደ ላይ የሚመጣ ተጠያቂነት ያለ ሆሪዞንታል የሆነ ሊያገናኙ የሚችለው ተቋሞችን መገንባት ያስፈልጋል ብዬ አስባለሁ። እያንዳንዱ ነገር ይህ ትምህርትና ስልጠና ወታደራዊ ስልጠና ምናምን የሚባለው በተቋም የሚገለ ስለሆነ ስለዚህ እነዚያ እነዚያ ምድቦችን የያዘና መሪውን የሚያወጣ ተቋም ያስፈልጋል። በጊዜ ሂደት ይሄ ነገር ይወጣል ብዬ አስባለሁ። ግን ለጊዜው ምንም የሆንም አንድነቱን በዚህ መንፈስ ለማምጣት የሄዳችሁበት መንገድ በጣም ደስ ደስ የሚል ነው። ይሄ ደግሞ የአማራን ደስ ስሜት ተሰምቷችሁ ደግሞ ኔ ከሁሉም ጋር አማራ እናድናለን ብለው ከሚሰባሰቡ ኃይሎች ጋር ደግሞ ለመነጋገር ሞክሩ። እኔ አሁን በወንድምነት ነው ይህንን መልእክት ማስተላለፍላቸው። ሌላ ምንም ነገር አትመልከቱት። የአማራ ጥያቄ ያገባናል የሚል መስመሮች ያዙ ያለውና አደጋውን እንቀበላለን የሚል ንግግሮች፣ ይሄ ከዚህ ነው የሚገለጠው ይሄ ንግግራቸው፣ ይሄ ምክክራችሁ ደግሞ ነገ ጠዋት አገር ብትቀበሉ አገር ለመምራት ሌላውንም ህዝብ ለመምራት እንኳን ምሳሌ ሆናችሁ መታየት ስላለባቸው ምሳሌ ሆናችሁ ስላለባቸው ዛሬ ነው መታየት፣ ዛሬ ነው ይህንን ሂደት እያለ ማመዳችሁ መምራት አለባቸው የሚል እምነት አለ። ስለዚህ አሁን የሰማነው ዜና ጥሩ ነው። የበለጠ ተጠናክራችሁ ደግሞ ተቋም እንዲወለድ መሪ እንድታመጡ በጣም ምኞቴ ነው። ለዛ ተስፋ አድርጋለው። እስካሁን የሄዳችሁበት መስዋዕትና እስካሁን የሄዳችሁበት ድካም ግን በጣም ሰላ በጣም ነው የሚደነቀው። አማራን ማሰብ የግድ አለባችሁ። ታሪካዊ ኃላፊነት አለባችሁ። ኳስ ደግሞ እጃችሁ ላይ የአሁን ጊዜው እድሉ የሰጣችሁ ኳሱ እጃችሁ ላይ ነው። ስለዚህ ያንን ኳስ መጠቀም ደግሞ እናንተ ታለ ብልጽግና አሁን እየተሸነፈ ብልጽግና እያመቃለት ነው የብልጽግና ስርዓት አገዛዝ መውደቂያው ግን ብልጽግና ሲወድቅ ግን እላያችሁ ላይ እንዳይወድቅ እናንተ ላይ ብቻ ሳይሆን ሕዝቡ ላይም እንዳይወድቅ ማለት ነው። ራሱን ችሎ እንዲወድቅ ቢያንስ እናንተ ተቋም ሰርታችሁ መንግስት ሆናችሁ ነገ ጠዋት ልትቀበሉት የምችሉ ማለት ነው። ራሱን ችሎ ብልጽግና ሲወድቅ እንኳን ይህንን ሀገር ልትቀበሉት የምችሉ ተስፋ ያላችሁ ስብስቦች መሆን የምችሉት በተቋም ስሎ ነው። ለዛ ነው የሚያስጨንቀኝ። ምክንያቱም ብልጽግና እየወደቀ አይናችን እያየ እየወደቀ ግን፣ በዚህ ፍጥነት ውስጥ ተቋም መስርታችሁ አንድነት ፈጥራችሁ መምጣት ካልተቻለ ችግር ስለሚሆን፣ ስለዚህ የግድ ተቋም ያስፈልጋል። ምን ነው ራሳችሁ ማለማመድ ጎል ያለባችሁ ብዬ አስባለሁ። ምናልባት አሁን ብልጽግና እንደዚህ አይነት ዜናዎችን ሲሰማ በራሱ አሁን አንድ እርምጃ ነው ራሱ ያለበት ችግር አለ፣ የውስጥ ችግር አለ፣ ውጫዊ ችግሮች አሉ። በተለይ ደግሞ አማራው እየተሰባሰበ አንድ እየሆነ እየመጣ ነው፣ ፖለቲካዊ ልዩነቶችን እያጠበበ ነው፣ እየተነጋገረ ነው፣ ወደፊት እየመጣ ነው የሚለው ሀሳብ ራሱ የፕሮፓጋንዳ ዲስኮርሱ ምናምን ኦልሞስት አሁን ብዙ ሰዎች ሻንጣቸውን እየሰበሰቡ ይሆናል። ውደት ለመናገር ማለት ነው ራሱ ፕሮፓጋንዳው ራሱ ያሸንፋቸዋል። እንኳን ወደ መሀል ሀገር የመምጣት ሁኔታው ተጀምሮ ማለት ነው። ስለዚህ በዛ ፍጥነት መሄድ አለባቸው። ጊዜ የለም። እያንዳንዷ ሰዓትና እያንዳንዷ ደቂቃ የምታባክነት ጊዜ የለም። ህዝቡን ማዳም መቻል አለባቸው። በተለይ በተለይ ወደ አንድነት እየተሰባሰባቸው ስመጡ ደግሞ የበለጠ ጥቃት ለመፈጸም የበለጠ ጉልበት ለመጠቀም የሚሄድበት ፍጥነት በጣም አደገኛ ስለሆነ የበለጠ እናንተ ደግሞ ተጠናክራችሁ በፕሮፓጋንዳም በወታደራዊ ብልጫ ማሸነፍ የምችሉት አሁን ታይሚንጉ፣ አሁን ስለዚህ በጣም መፍጠን አለባችሁ እያስባለሁ። አሁን የሰማነው በሰበር ዜና የሰማነው ነገር በጣም ደስ የሚለው ግን ይሄ ደግሞ ተጠናክሮ በኔ በኩል ቢቀጥል እና በጣም በአጭር ጊዜ ውስጥ በጣም መሪውን በግልጽ አውጥታቸው ለዛ ደግሞ እያንዳንዱ ያስፈጻሚ አካል የስራ አፈጻጸም ፖለቲካ ሊደር ወታደራዊ ሊደሩም የየራሱ የስራ ክፍፍል ያለው አንድ ተቋም ታዋልደላችሁ ብዬ ተስፋ አድርጋለሁ። ይህንን ለማለት ነው ዛሬ ወደዚህ የመጣሁት። አሁን ከመሸ ነው በሰበር ዜና የሰማነው። ደስ ብሎናል፣ ግን ይቀራል። ተጠናክራችሁ እንድትወጡ መልካም ምኞቴን እገልጻለሁ እያልኩኝ አድማጭ ተመልካቾቻችን የዛሬው የጽዳት ፕሮግራም በሰበር ሪፖርት ይህን ያሳወቃችሁ ብዬ ነው። ስለተከታተላችሁ አመሰግናለሁ። ጽናትን ላይክ በመድረግ ሼር በመድረግ ሌሎች በመዳረስ ከጎን ቆሙ እያልኩኝ የዛሬው ፕሮግራም በዚህ ጨርሳለሁ።